መኖር ሰው ማመን በቃ ብዙ ነገር የከበደው ወላሂ። በተለይ በተለይ ሴቶችን ማመን አኦዝ ቢላ። እኔ እንጃ አላውቅም። እኔ እንደዚህ አይነት ነገር ማድረግ በጣም ነው የሚዘገን ነው። ማለት ጓደኛዬ ብላ ሄዳ አምናቸው፣ ግን ለሁለት እንደዛ ፍጥፍጥ አድርገው እረብስሚላ ለማየት የሚዘገንን፣ እንደዚህ ለማውራት ራሱ የሚዘገንን። እኔ ሴት ሆናችሁ አስቡት እንግዲህ እሺ፣ ወንዶች እኔ ምን አይነት ጭካኔ ነው? ምን ብታደርጋቸው ነው እንደዛ? ምን ያህል በደል ብትበድላቸው ነው? በአላህ እንደዛ ጭውት ትዬ ጮኸ ስር አርገው በውስጥ ልብስ ብቻ አርግተው፣ የእጅ ጓንት ለብሰው ለራሳቸው ምን አይነት ጭካኔ ነው? በአላህ ምን ብታደርጋቸው ነው? የአላህ እኔ እንጃ። ወላሂ ለማየት የሚሰቀጥጥ እኔ ካየሁት በኋላ የሆነ በቃ ራሴ እንዲ የአላህ እንዲ ምን ጉር ነው ነው ያልኩት። ሰው ማመን ይሄ እኔ እንጃ ከሰው ጋር ተማምናችሁ መኖር ምናምን ነገር ይከብዳችኋል እና አላክ ከእንደዚህ አይነት ሴቶች የጠብቃችሁ ጋይስወላ እኔ ካየሁት ወደዚህ በቃ የሆነ ስቅቅ እያለኝ ነው ማለት እናንተ ሰው ሀገር ስትኖሩ ያኔ ወይ ከጓደኛ ጋር ትኖራላችሁ ወይ ከሀገር ሰው ጋር ትኖራላችሁ በቃ ታማምናችሁ ትኖራላችሁ ነገር ግን እንደዚህ አይነት ነገር ስታዩ ደግሞ ማን ይታመናል ይህን ያህል ጭካኔ ከየት ነው የመጣው ባላ ሴት ልጅ ሆነሽ እንዴት ነው ይህን ያህል የምትጨክኑ ትንሽ አይሰቀጥጣችሁም ትንሽ የአኔሽም እንዴ ቆይ፣ ማድሬ ወላይ አህሩ ዘመን ደርሷል። እንደ እውነትም የው መልቅያማ ደርሷል። እንደ እውነትም ነው የሚያስብላችሁ። ያላያችሁት ቪዲዮውን ያላያችሁት እንዳታዩት እመክራችኋለሁ። ወላይ ካያችሁት ትታመማላችሁ። እኔ ካየሁት ወደዚህ ጤነኛ ሁሉ አይደለሁም። አእምሮ ላይ የምትመጣው ጮኸቷ ይሄ የሚያደርጓት ድርጊት ነው አእምሮ ላይ እየመጣ ያለው ማለት ነው እና እንኳን አይደለም ሴት ልጅ ይህንን ተግባር ልትፈጽምና፣ ወንድ ልጅ ራሱ መፈጸም፣ እኔ እንጃ። ምን አይነት አውሬ ብንሆን ነው ወላይ? እንዴት እንዴት እንደዛ እኔ እንጃ ያ አላህ። ጩኸቷ፣ የልጅቱ ጩኸት ሩሀ ነ የውጭ አትውጪ ግድያ አይምሯችሁን ሰላም ይነሳዋል። እኔ እንጃ ያ አላህ ማንን ማመን እንዳለብን ከማን ጋር መኖር እንዳለብን በጣም የሚከብድ ነው። በአሁን ሰዓት ማለት ነው። ማንንም አትመኑ። ወላሂ እንግዲህ እችሊ ጓደኛ ብላ ሂዳ አምናቸው በወይባንድ እየኖሩ ተገጫጭተው ይሆን አልገባቸው አይደለ። ግን በዚህ ምድር ላይ ምንም ነገር ይፈጠር ምንም የሰውን ሕይወት የሚያስነጥቅ የሰው ሕይወት ውድ ናት። የሰው ሕይወት ውድ ናት። ይችሊ ስንት አላማ ይኖራታል የመኖር ወደፊት ይሄ እናደርገዋለሁ ይሄ እናደርገዋለሁ የማለት አላማ ይኖራታል። እናንተ ግን በአጭር ነው ያስቀራችኋት። እረ ይሄ ጭካኔ ከየት መጣ? እንኳን ለሴት ልጅና ና ለወንድ ልጅ የሚሰቀጥጥ ወላሂ ጋይ ሳይታችሁት ቢሆን እኔ እንጃ። እኔ አሁን ላይ ቃላት ሁሉ ነው ያጠረኝ። ማለት ትጣላላችሁም እኮ ልትቀያየሙ ትችላላችሁ በአንድ ላይ ስትኖሩ በጓደኝነትም በቤተሰብም በሁሉም አለ። መጣላት ያለ ነው። ትጣላላችሁ፣ ትጋጫላችሁ። ግን በዚህ ደረጃ የሰውን ህይወት የሚያስነጥቅ የሰውን ህይወት እንደዚህ የሚያሳቅቅ ምን አይነት ምን አይነት ችግር ቢፈጠሩ ምን አይነት ጭካኔ ጭካኔ ነው ይሄ? እንዴት ያኒ ምን አይነት አይምሮ ቢኖረን ነው እንደዚህ ህዝብ በህዝብ ላይ እየተጨካከነ ያለው? ለዛውም ሴት።